በጣም ምስኪኝና አመሰግናቸው ምን ያለበት ሁሉም ወንዶች እንዳንተ ያው፣ ያለ መገጣጠም ነው እንጂ ብዙ ወንዶች አለ ውይ፣ ወንዶች፣ ውይ ውይ፣ ማለት እንደዚህ የጎዳሽ ሰው አለ እንደ አንተ ውጭ ነው። ግን በጣም ስስ ነው፣ አልጎዳሽም።

እኔ ትንሽዬ ቤት ውስጥ መስተንገዶ ነው የምሰራው። አረ ትልቅ ሆቴል ውስጥ ማኔጀር ነው አታሽኝ። ከእህቴ ጋር ትንሽዬ ቤት ተከራይተን ለሁለት ቤት አለን።

አንቺ ደግሞ ምን ፈለግሽ? እኔ ሴቶች መራችሁኛል እንዴ? ምን ሆነት ነው? ወይኔ ወይኔ ወይኔ ወይኔ። እሺ ዝቅ ብቅ፣ ወይ ወይ ወይ፣ ታነክ። ምን ሆነት ነው? ታላቂ፣ እኔ አንቺን ለማሳደግ ፍራሽ ላይ እንደማደር አታውቂም። እና እናማ እዛ ፍራሽ ላይ እያደርኩ ቅዝቃዜው ብርዶ ሆነብኝ በቃ ከዚህ በኋላ አይበርድህም። እሺ እኔ አሳይሃለሁ፣ የወንድምን መስዋዕትነት። አየሽው? መስዋዕት እንታየሽ ተመለከትሽው? ወይ አጂ ጂሊዮን ሸት ምን ሆነሽ ነው ግን? ይውት ወይ ይችን የሚወስድልኝ አጥቼ እኮ ሰው ልጥራት? ችግር የለውም አረ አንተ መሰዳት አይዞና አይዞ፣ አይዞ፣ ምንም እንዳታስብ። በዘራችን እንዳለ ወግ የሻለ ነው አባቴን የወረስኩት። አይዞ ካታስብ፣ ይኸው እየገባ ነው ደግሞ በኔ ደረሰው ባንተ ደርሶ አሜን ይላል እንዴ? ብላ ገባ። እቤት ነው። አመሰግናለን። ምን ላምጣልሽ? አንተ ብቻ ይቅርታሽ ቦታ እስክናገኝ ድንስ እሺ፣ ችግር የለም ይምጣት ብቻ። ልክ ልኩ ነው የምነግረው። ሸሪፍ ነኝ አልሺ፣ ይስራፈውና ያቺ ምስኪን ልጅ አስረገዘ። ከዛ ደግሞ እኔን ፍቅራ ሲይዞ ይቀልድብኝ። ልጁ በሽተኛ ነው፣ ልቡን ያማዋል። ከዛ ላይ ደግሞ የጭንቅላት ችግር አለበት። እሱማ ቃማኔ ረርቀታለ እኮ። እሱ እያወቅሽ ነው እንደዚህ የምትሆኚ? መጀመሪያ ሲነግረኝማ አስተናጋጅ እንደሆነ እህቱን እንደምመስል እዚህ ከመጣ ደግሞ እንደማላጣ ነበር ይነገረኝ ይቅርታ፣ አስተናጋጁ ሸሪፍ እዚያ ያለው ነው። ምን ነው? የኔ አለም ሸሪፍ ለምትሉት አለንሽ። ይዞርብሻል። የኔን አዙሮታል። እሺ። እዴ መቼ መጣሽ? ተዋወቁ፣ እህቴ ነች። የምትፈልገውን ካረክ በኋላ እህቴ ነች። የአይምሮ እክል ስላለብህ ነው እንጂ አለቅህም ነበር። እሺ። አምቡል የሚባለው ያ ባላዘርበሻ፣ ተሻለ አይሻልሽም? አቡሌ፣ ምን አይነቷ ነች? አዝናለሁ። እሺ ፍቅሬ ሜዳ ስለበተንከ አናትሽን ሳልበታት ነው። ይጅልኛንው እህቴ ኮንች እውነት ምስኪን ትመስላለ

ላዋ አስተናገድ ወይ? ጓደኛ ናት፣ ተዋውቃት። ሸሪፍ ይባላለሁ። ለብቻችሁ ልተዋችሁ፣ እናንተ አውሩ። ለምን ረ ለምን ሴት ትፈራለህ? ኧረ ለምን አስፈራኝ። እንደዚያ አይደለም። ስለዚህ አውሩ ማለቴ አውሩ። ሴት ትፈራለህ መሰለኝ። አይ ምን እንጫወት፣ ምን እንጫወት እንደ ህፃን ልጅ። ምን እናወራው ማለቴ ነው። አዎ፣ እስኪ ቶሎ ቶሎ። በበግ ቤት በገባ በበግ ቤት በገባ ነው። የምርህን ነው። አጭበት ማጭበት ማለቴ ቀልድ ነው፣ ቀልድ ነው እንደዛ። በላ ከእህት ጋር የሆነ ቦታ ልንሄድ ነበር በጣም፣ ማለቴ እኔ ሳልሄድም። አርባ ምንጭ ነው። አንተ ከፈለክ ግን መምጣት ትችላለህ። አንቺ ካለሽ እኔ አለሁ ግን አይ ሶንት ቺካ እ ጨረሳችሁ አንቺን ትቼ የትም አልሄድም። እኔ ለእራሱ ጊዜስ ታናሽ የኔ እሳት ፍሜ እንዴ፣ ኩርፊያ ሳቅሽ የት ገባች? ነጠቁኛ። ማን አባቱ ነው የሚነጥቅሽ እኔ ወንድምሽ እያለሁልሽ? የትምህርት ቤት ክፍያውን አጣሁ። ለዚህ ነው እንዴ? እና ይገኛላ። ከየት ነው የሚገኘው? ጓደኞቼን ጠየቁ፣ የሰፈር ሰው ጠየቁ፣ ያንተንም ጓደኞች ጠየቁ ከየት ነው የሚገኘው? አንድ ሰው እንኳን አለው ብሎ የሚያበድረኝ የለውም። የሰው ልጅ አትጠይቂ። የሰው ልጅ እኮ ስጠይቅ ልቡ ይኮፈሳል። እና ማን ልጠይቅ ታዲያ? ጎዳና ላይ ኮም ወዳቃችን ነው። ይኸውልሽ ስጠይቅ የዝነት በሩን ብርግድ የሚያደርግልሽን አምላክሽን ብቻ ጠይቂሽ። ከሱ ጋር ብቻ በድብቃው። እሱ ቸር ነው፣ ወዳጅ ነው፣ ያሳውታል፣ አይደል እማይ። ዘነጋሽን ዘነጋሽ አይደል በቃ ልመለስ ወዴት ወደ አምላኬ ልመለስ ከሱ ስር እኔ ወንድምሽ አለሁልሽ የአንተ ቲፕ ያንተ ቲፕ እንኳን የቤት ክራይ የታክሲ እንኳን አይከፍልም እኮ ነፍስ ካለው ነገር ሁሉ አትከንጅል ወደ አምላኬ ሽሽ